ችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ክቡራን ተመልካቾቻችንና ተከታዮቻችን እስከ ሞት ድረስ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ ወደ እናንተ የመጣውበት ርዕስ አለ። ርዕሴ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ያለውን ቃል ነው። ርዕሴ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስም ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ እንኳን አይጎዳቸውም፣ እጆቻቸውን በድዌዎች ላይ ይጭናሉ፣ ድዌዎችም ይፈወሳሉ ተብሎ ተጽፏል። ቁጥር ሀያ ላይ ደግሞ ጌታም ከነርሱ ጋር ይሰራ ነበር በሚከተሉትም ምልክቶች ቃሉን ያጸና ነበር ስለሚል ዛሬ ይህንን መግለጫ ወደ እናንተ ያመጣሁበት ምክንያት የፈውስ አገልግሎት ጀምር ያለ እግዚአብሔር በእጆች ላይ ያስቀመጠው የፈውስ ኃይል አለ። ብዙ ሰዎች እየተፈወሱ ነው። ከካንሰር በሽታ፣ ከኤችአይቪ በሽታ፣ ከማንኛውም አይነት ደዌ ሰዎች እየተፈወሱ ነው። እንግዲህ እግዚአብሔር ይህንን ጸጋ ሲሰጥ ለቤተ ክርስቲያን ጥቅም እንዲውል ነው። ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ ወገኖቼ፣ በተለያየ በሽታ የተያዛችሁ ሰዎች በየሆስፒታሉ ተኝታችሁ ወይም ደግሞ እየተመላለሳችሁ ከሐኪም ቤት ወይም ደግሞ በሕክምና በብዙ አይነት ነገር መዳን ያልቻላችሁ ሰዎች ኢየሱስ ክርስቶስ ወገኖቼ እኔ ላይ ባስቀመጠው የፈውስ ጸጋ አሁን ማገልገል ጀምሬያለሁ። እንግዲህ ሰው ለመፈወስ ብዙ አይነት ቦታ ይሄዳል። በብዙ አይነት ጎዳና ሊሄድ ይችላል። ለመፈወስ ግን መጽሐፍ ቅዱስ ለሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ በስሜ አጋንንትን ያወጣሉ ብሏል። እጆቻቸውን በድዌዎች ላይ ይጭናሉ ድዌዎችም ይፈወሳሉ ይላል። ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ስለሚል አሁን ኢየሱስ ክርስቶስ እንደተሰቀለና እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ የሚያረጋግጥ የፈውስ ኃይል ተገልጧል። ወገኖች ከማናቸውም አይነት በሽታ ትፈወሳላችሁ። የጌታን ስም የሚጠራ ይድናል ነው የሚለው። ለ12 ዓመት ደም የሚፈሳት ሴት ደሟ ሲፈስ ነበረ፣ ወዲያውኑ የልብሱን ጫፍ በነካች ጊዜ ወዲያው የደሟ ምንጭ እንደደረቀ ዛሬም የበሽታ ምንጭ ወዲያው ይደርቃል። ወገኖቼ በዚህ ስልክ እየደወላችሁ እንድትመጡ የማገለግልበትን ስፍራ እነግራችኋለሁ። በዚህ ስልክ እየደወላችሁ መፈወስ የምትፈልጉ ሰዎች፣ መፈታት የምትፈልጉ ሰዎች፣ ነፃ መውጣት የምትፈልጉ ሰዎች በዚህ ስልክ እየደወላችሁ መምጣት ትችላላችሁ 09094641 57 57 ደግመዋለሁ። 09 46 41 57 57 ሶስት ጊዜ እደግምላችኋለሁ። 09 46 41 57 57 በዚህ ስልክ እየደወላችሁ እማገለግልበትን ስፍራ መጠየቅ ትችላላችሁ እና በፈውስ ኃይል እግዚአብሔር ቀብቶ አስነስቶኛል። ማንኛውም አይነት በሽታ በጌታችን በኢየሱስ ክርስቶስ ስም ይቀልጣል። በኢየሱስ ክርስቶስ ስም እርኩሳን መናፍስቶች ጮሆ ይወጣሉ። ብዙ ቦታ ላይ አጋንንት ይጮኋል እንጂ አይወጣም። እኔ አጋንንትን ማስጮክ ሳይሆን አጋንንትን ማስወጣት ነው የእኔ ስራ። ኢየሱስ ክርስቶስ በእኔ ላይ የሚሰራው አጋንንቶችን በእኔ አልፎ ያስወጣል። ደዌንና ህማምን ሁሉ በእኔ አልፎ ኢየሱስ ክርስቶስ ይፈውሳል መፈወስ የምትፈልጉ ሰዎች መፈታት የምትፈልጉ ሰዎች ከካንሰር በሽታ ከኤችአይቪ በሽታ ከስኳር በሽታ ከተለያየ ከማንኛውም አይነት በሽታ እግዚአብሔር ይፈውሳችኋል አያችሁ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ ነው የሚለው ኢየሱስ ክርስቶስ ያድናል ይታደግናል። ከእናንተ የሚያስፈልገው ምንድን ነው? አምናችሁ መምጣት ብቻ ነው። ለሚያምን ሁሉ ይቻላል። መጽሐፍ ቅዱስ እመን ብቻ ነው የሚለው ለሚያምን ሁሉ ይቻላል። ወገኖች፣ የጳውሎስ የጨርቁን ቁራጭ ወስደው ነው በድዌዎች ላይ ሲጭኑ ድዌዎችን ይፈወሱ እንደነበርና እርኩሳን መናፍስቶቹም እየለቀቁ ይወጡ እንደነበር የእግዚአብሔር ቃል ተናግሯል። ዛሬም ያ የፈውስ ኃይል እየሰራ ነው። ከእኔና ከእናንተ የሚያስፈልገው ምንድነው? አምነን መምጣት ብቻ ነው። በዚህ ስልክ ደውሉ። ወንድሞቻችን፣ እህቶቻችን የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። በጳውሎስ ዘመን የፈወሰው ኢየሱስ ክርስቶስ በጴጥሮስ ጥላ የፈወሰው ኢየሱስ ክርስቶስ ዛሬም በእኔ ይሰራል። እኔ ለወንጌል ብዙ ዋጋ ከፍያለሁ። ዋጋ የከፈልኩት እንደዚሁ አይደለም። ገብቶይ ነው፣ ገብቶይ ነው። ኢየሱስ ክርስቶስ እንደሚፈውስ ገብቶይ ነው። ኢየሱስ ክርስቶስ እንደሚያድን እንደሚፈታ ገብቶይ ነው። ስለዚህ በማንኛውም አይነት ችግር ውስጥ ያላችሁ ሰዎች፣ አጋንንት በሽታ ያስቀመጠባችሁ ሰዎች የድህነት በሽታ፣ የካንሰር በሽታ፣ የጋንግሪ በሽታ፣ የኤችአይቪ በሽታ፣ የስኳር በሽታ፣ የደም ግፊት በሽታ ያለባችሁ ሰዎች በዚህ ስልክ ደውሉና መምጣት ትችላላችሁ። በነፃ የሰጠዋችሁን በነፃ ስጡ ነው የሚለው በነፃ ነው የምትፈወሱት ከእናንተ የሚያስፈልገው በእምነት መምጣት ብቻ ነው። ከእናንተ ሌላ ምንም አያስፈልግም። ምንም አያስፈልግም። መጣችሁ ተፈውሳችሁ በሰላም ወደ ቤታችሁ መሄድ ትችላላችሁ። በእኔ ውስጥ የሚሰራው የእግዚአብሔር ኃይል ተገልጧል። የእግዚአብሔር ኃይል ማን ነው? ኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ክርስቶስ በእኔ እየሰራ ነው። አባቶቻችን፣ እናቶቻችን ወንድሞቻችን፣ እህቶቻችን እንዳትዘገዩ፣ በውጭ ሀገር ያላችሁ፣ በሀገር ቤት በኢትዮጵያ ምድር ያላችሁ፣ በሰሜን ያላችሁ፣ በምስራቅ ያላችሁ፣ በምዕራብ ያላችሁ፣ በየትኛውም ዓለም ያላችሁ ሰዎች በዚህ ስልክ ደውላችሁ መምጣት ትችላላችሁ። ለእናንተ መልካም ነው። ሌላው ደግሞ የመንፈስ ቅዱስን ኃይል የምትፈልጉ ሰዎች ካላችሁ ደግሞ የመንፈስ ቅዱስን ኃይል ወይም ደግሞ የጸጋን ስጦታ እንከፋፈላለን ምናልኳችሁ የመንፈስ ቅዱስን ኃይል የምትፈልጉ በመንፈስ ቅዱስ ኃይል ማገልገል እፈልጋለሁ፣ ወንጌልን መስበክ እፈልጋለሁ የምትሉት ሰዎች ጸጋን መካፈል እንችላለን፣ እናንተም ትችላላችሁ መደወል። በመንፈስ ቅዱስ ኃይል ማገልገል እፈልጋለሁ፣ በመንፈስ ቅዱስ ኃይል መፈወስ እፈልጋለሁ፣ በመንፈስ ቅዱስ ኃይል የመስቀሉን ስራ መግረጥ እፈልጋለሁ ሰዎች እንዲፈቱ እፈልጋለሁ። የክርስቶስ ኢየሱስን የመምጫ ቀን መስበክ እፈልጋለሁ የምትሉ አገልጋዮች ደግሞ ካላችሁ ወገኖቼ ጸጋን እንከፋፈላለን። መደወል ትችላላችሁ። ቡሩካን ናችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እወዳችኋለሁ። የጌታ ምሕረት በእናንተ ላይ ይግነን። ተባረኩልኝ።